ያውን እቼን አዝመራ ነበረች። አሁን ደርቃለች። ምከስባ ብታገኝ ደርቃ ነበር እቼኔ ነበር ሲውል ለና ይስተልን እንደምን አረፈዱ፣ እንደምን አረፈዱ። ወንድሜ ዛሬ ማሳው ላይ ነው ያገኘነውት። አዎ አቶ ሰይዱ ሲል ዛሬ ሁለተኛ ፕሮግራም ነው እንግዲህ። ለተመልካቾች የባለፈው ሳምንት ተለቋል፣ አይተውት በጣም ብዙ ሰዎች ወደውታል። እንግዲህ በዙ ይቀጥሉ ብለዋል። እሺ ዛሬስ ስብ ምን እንጫወት እንግዲህ፣ ማሳዳር ነው ያገኘነው። ማን ትባላለች እቺ መሬት? የቺ የመሬት ቱ ዲያለል ትባላለች። ዲያለል ትባላለች። የምርት ሁኔታ አያያዟ እንዴት ነው? ምን ይመስላል? አሁን ቅር ብሏታል እንጂ እስከ ዛሬ አይደለም። አሁን ዘንድሮ ቅር ብሏታል እንጂ የምርት አያያዟ አረ ጉር ነው። ተነሱማ። ዲያለል እኮ ነው ስሙ። አዎ፣ ዲያለል ነው። ምን ምን ትዘራለች? ዲያለል በልግ ታበቅላለች። እ ሰኔ ታበቅላለች፣ ባቄላ ታበቅላለች፣ የሰጧትን ታበቅላለች። አዎ ደለል ተብላ ያለም የድሮ ምርቱ እንደነበረ ስ ደለል የድሮ ምርቱ በጣም ነው በጣም ዛያዲያ ነበረው፣ በጣም በርካታ ነበር። ባለፈው አዲስ አበባ ሂደህ ነበረ፣ አዲስ አበባ ሂደህ የአዲስ አበባ ሰው ሀብት ገርሞህ እኔም በጉርምስና ብገባ ኑሮ ጀት ትገዛ ነበረ ብለህ ነበር እና ያኔ ጀት የሚያስገዛ ንብረት አለሁ ስልህ ምርቱን ነበር ያነሳልኝ አ ሰባ ሰማንያ ኩንታል አምርት ነበር ባመት። ያንን ምሸጠው እንኳን ጀት ስንት ነገር ይገዛል ብለ ነበረ። ያንንም ብሸጠው ብዙ ነገር ይገዛ ነበር። የዛ ጊዜ እህል ዋጋ አይወጣም። እህል ዋጋ አይወጣም። እንዲያው በግፊኝና በጠላ አለቀ። ግፊ ምንድን ነው እ ግን ምን ለበቆሎቹ ለሰዎቹ ዝም ብሎ ይሰጣል። ሰውም ከብቱም ይበላዋል። አዎ ዝም ብለው ዘርዋል። በአሁኑ ወቅት ስለ ከብትህ ሊቀርብልሃል እንዲ በለው ምንም አይቀርብ። ለሰውም ቸግሯል፣ ለሰውም አቀበቱ ነው። እንኳን ለከብቱ ለሰውም አቀበቱ ነው። እና ያኔ ግን በአዲስ አበባ ህዝብ አኗኗር ቀንተህ ነበር፣ ተገርመህ ነበረ። አዲስ አበባ የቀናሁት ሁሉም ወደ ስራ ነው የሚሄደ። የነጋ ጊዜ ሴት ወንድ የለም ወደ ስራ ሄደ፣ ሩጫ ነው። አዎ ድንጋይ ያቀብላል፣ ሞተር ይዘውራል። ምን ይላል? ምን ይላል? ይዘቃል። ምን ይላል? ይሄ አገር ሰው እንዲያው በመባተክ እንዲያው ሞቱ ሳ በልፋት ብያለሁ። አንተም ገብቼ ብሆን ብለህ የተቆጨሁ በዛ ነው አይደለም? እኔማ ገብቼ ነበር ያልኩት። አዲስ አበባ ገብቼ ነበር በ በጉልስና ገብቼ ብሆን ግማሹን በጡጫ ግማሹን በርግጫ ብዬ አንዱ ላይ ጉፍልበናል። ታዲያ ምን ይሆናል? ግማሹም በጡጫ ግማሹም በርግጫ ታዳ ብዬ ምን ይሆናል? ታዲያ ከሙያዎች ሁሉ እንግዲህ ባለፈው ሳምንት ስናወራ ነጋዴ፣ ገበሬ፣ ተከራካሪ በድምፅም ደግሞ ተሰጦ እንዳለህ ነግረህናልና ስለ ክርክር እናንሳ። የክርክር ሙያና ችሎታ ምን ይመስላል? ዛሬ የምናወራው ስለሱ ነው። የክርክር ሙያና ችሎታ አለ በደምባለበደምብ አለ። ማለትም እኔ ለመከራከር ስትሞክር ባለጋራይን አዳምጠዋለሁ። የሚወጣውን ውጤት የሚሰነፍሰውን ትንፋሽ አዳምጥና አግቦን መልስለታለሁ። ለእሱም የሆነውን ምላሽ አዎ ብከሰስም በፊት አልናገርም። አደጋ ተኋላ ስለሆን ተኋላ መተዋልን ነው ባላንጋራ ነው የሚያንን። የተካሰሰህን ሰው ለማሸነፍ የክርክር ሀሳብ የምታፈልቀው መቼ ነው? እንደው ቀን ነው? ቁጭ ብለህ ከብት ስታገል ለሊት ነው ሀሳብ የሚፈልቅልህ መቼ ነው? አረተው አረተው፣ ቀን ምኑ ይፈልቃል? አይፈልቅም። ቀን እንዴት? የጅብና የሀሳብ ለሊት ነው መንገዱ ብሎ ለሊት ነው እንጂ የሚፈጠረው። ቀንማ ትወሳወሳል። ሌት የሆነ እንደሆነ ይሄን ቢለኝ ይሄን ለዋለሁ፣ ይሄን ቢለኝ ይሄን ለዋለሁ። ይህ ላይ ሊራታኝ ሞክራል መረጃ ይላል። ይህ ላይ መረጃ ያለው ሰው ሰው ይረታል እላለው። መረጃ ተለለው ሲሄዱ መዋል ነው። ያን ስል ሌሊት ነው እንጂ ማጋጥማል ሌሊት የሐሳብና ሌሊት ነው መንገዱ። የሐሳብና ሌሊት ነው መንገዱ። የሚገርም ነው በጥብቅና በችሎታ እንደው ተከራካሪ አታ ተቸግራ ጠበቃ ሁኔ ብላ መታ የጠየቀችህ ዘመድ የተከራከርክለት ሰው ያሸነፍኩበት መድረክ አለ። ለአንድ ሴት ብቻ ያጅ ወዲያው አህያ ሲፈሳ አላቆየሁትም፣ ረታሁ። አህያ ሲፈሳ ምን አርጓት ነው? እሷን ዘመድህ ነበረች። አክስቴን አስወጣ ተቤት ፍርድ ቤት። እንዴት ነው ነገሮ ላይ አውታ ቤቱ ተመልከቱ። አሁን በህግ የተከራከርነው ሐቅ ነው። እግዚአብሔር ያሳየው ጌቶች ብያለሁ። ወዲያው አላህ እና ይሄንን አድርገን ያንን ብቻ ሐቋንም ንብረቷንም ሁሏንም ተካፍየው መጣሁ። ራቦኒ እንደው ተውኝ ወዲያ ከጥቃት ጋር በተገናኘ ብዙ ግጥሞች ታውቃለህ። ለምሳሌ ጥሩ ጎበዝ ተከራካሪ ወንድም፣ ቤተሰብ፣ ዘመድ የነበራት አልቃሽ ያ ዘመድ ሲሞት ምን ብላ ነው የምታለቅሰው? መገን የኔ ወንድም፣ የጥቃቱ መንዱ፣ የጥቃቱ መንዱ የጥቃት ነው እንዴ ትለዋለች። ያን አልቃሹላት አስለቅሰዋለች። በየድንጋዩ አይዞህ ተቀመጡት ለጥቃቱ አይደረሰልሃለሁ እያሉ ወንድም የነበራት ናት። አለይ በል ዘመድ ያለኝ ነው። ለጥቃት አይሆን ለፈሳይ ሁለት ውስጥ ቢኖርም አይረባ አይረባም። የሚረባባል አንድኛው ደግሞ ሄር ደግሞ አንድኛው የኔ ወንድም የኔ ወንድም ባለ ቁጥሩ ባለ ቁጥሩ ባለ ቁጥሩ የኔ ወንድም ባለ ቁጥሩ ትለዋል። ይሄዴ ጊዜ ቋጥሮ ይሄዴ ጊዜና ቋጥሮ እንዲያ ብሎ እንዲያ ብሎ ይሰዳታል። የኔ ወንድም የኔ ወንድም ትለዋል ባለ ቁጥሩ ማለት ባለ ቁጥሩ ይሄ ቁጥር ይሰጣታላ። እንደ ህልም፣ እንደ ብርም፣ እንደ ምልም ይሸነግላታል። የኔ ወንድም ባለ ቁጥሩ። ሰው አለ ታዲያ ሞተ ጊዜ የወንድም ጠበቃ አለቻ። የወንድም ጠበቃ ይላል እስኪ ተዋት ያፏን ታብቃ። የባዲያ ጠበቃ ይላል በቃ በቃ ያፏን ታታ በቃ። የወንድም ጠበቃ ሲሸኙት ማማሩ፣ እየተካከዙ ባለንጋ በጦሩ። የወንድም ጠበቃ እሺ ተዋት ጎበዝ ይላል ያፋንታ ብቃ። ስትከራከር ስትከራከር ወንድሟ ከሆነ ጠበቃዋ እንዴ ታፍቀ ያፋንታ ብቃ እንጂ ላቸው የሚያቋርጣ ቢመጣ፣ አሁን የሚያቋርጣ እንጂ ላቸው የወንድም ጠበቃ ነው። ባዳ ከሆነሳ ባዳማ ከሆነ የሷ ነው ነገሩ እኔ ምን ላድርግ ይላል። የእሷ ነው ነገሩ ይላል። ያን ጊዜ በላሽ ባራ የራብ ጊዜ ያለ ይታ የሆነ ዘመድ ሲሞትስ ምን ሊባል ይችላል? እሱማ የራቡ መንዶ ሲሞት አታሙበታፈር በቃል ሶስቁና ተጠቃ ያሉለት ዝም አይልም። እና እንግዲህ ያ ሰውዬ ተጠቃ ተጠቃ ያሉለት ዝም አይልም። ሌት ቢሆን በሽፍትነት ቀን ቢሆን በጉልበት ያንን የእሷን ባለጋራ ያንን ባለጋራው ለማጥቃት ይሞክራል። እኔ ሰው አቅሚቱ ብደክምም አረ አቅሚቱም ብደክምም አቅሚቱ የሱ ጥበብ አይቻልም። ባንዱ ነገር ሁሉ ቀርበና ደግሞ ነገሮችን አካሃዲ ይጠይቀኛል። የተበደለ ሰው ቤት ይመጣ ሌላ ሰው ጋር የተጣላ ሰው፣ አዎ እንዴት ባረገው ነው የሚያሰኝ ብሎ ይጠይቀኛል። ቤት ይመጣል። አሁን እዚሁ አርሶ አደሮቹ የዛ አካባቢ ሰዎች አሁንም ይመጣሉ። አሁን ዛሬ ይመጣሉ። ማታ እሺ፣ የተጣሉ ይመጣሉ የሚያስወጣ ይሄ ነው የሚያረግ። የሚያቅትህ የሆነ እንደሆነ በሀገርም ክርክር የመጣው የሚያቅትህ የሆነ እንደሆነ ምን ታደርጋለህ? ይግባ ይበለው። አለዛ ደግሞ ፍርድ ያድ ያልባለሁ ፍርድ ያድ ያልባለሁ። ታልክ ተዘጋ፣ ይግባኝም ታልክ ተዘጋ። ያ ሰውዬውስ የማይሆን ነገር ይዞ መጥቶ አማክረ ቢልህ እነግረዋለሁ። ነው በረክ ታረቅ፣ ወደ ዘመር ወጥ ታረቅ የጀመርከው ግን በወጣትነት ነው። ክርክር ጥብቅ፣ ማንኛውንም በወጣትነት ነው። ቆልነት የእኔ የእናቴ ወገኖች የእናቴ ወገኖች የእናቴ ወገኖች ጠበቃ ናቸው። ከዛ የመጣ ነው። የእናቴ ወገኖች ተዘሬ ወረዴ ነው። ክርክሩ ተዘሬ ወረዴ ነው። የእናቴ ወንድሞ ስድስቱም ጠበቃ ናቸው። ከሁሉም የሚታወቀው አገር ያወቀው ጠበቃና ተከራካሪ ማ ነበር? ከመድ ረፈው አራፋይሙት ይለዋል። አንታወት አራፋይሙት እንዲያ ጨሰራቱ እንዲያ ብርሃን ሞቱ እንደበላ ጠግቦ እንደጠጣ ሰክሮ ይላል። ሲጀምር ነበር የዛሬ ወጣት። አንተ እንግዲህ ክርክር የጀመርከው በወጣትነት ነው። የዘመኑ ወጣት አሁን እዚህ ገጠር ያለው ጎረምሳው ተከራካሪ ነው። እውቀት አለው፣ ብልጠት አለው፣ የነገሮች አካሄድ ያውቃል። እንዴት ነው ከዛሬ ወጣትና ከድሮ ወጣት? አረ ዛሬ ወጣት የለም። እንዴት ዛሬ ወጣት የለም? ለጫትና ለሲጃራ እንዲህ ዛሬ ወጣት እንደው ራሳቸው ማንኮልኮል ብቻ። ራስ ማንኮልኮል ማለት ይሄን ራሱን ይሄን እንዲህ እየፈረዘ እንዲህ የተመዘዘ እንደዛ ነው። ኧረ ተዛሬውማ ጉረምሳ እኛ እንበልታም ሄዲ የዛሬው ጉረምሳ ጫፉ ቁጦት በዕለት ተዕለት ስራም በእያንዳንዱ ነገር እናንተ ሽማግሌዎች ትሻላል። ማሪ ነው የሚመጣው፣ የዛሬ ልጅ፣ የዛሬዎቹ ወጣቶች ብልሃት አላቸው። ምንድን ነው ብልሃታቸው? ብልሃታቸው ነገር ሲመጣ ሩጦ ማምለጥ። ይሄ ብልሃት ሩጦ ማምለጥ። ማለት ሩጦ ሄደ ያለ ዱላ ስትገጠም፣ ዱላ አይገጥምም ዱላ

ይውድቅ ይወርቃል በለው ነው። ይውድቅ ይወርቃል። አዎ፣ ሰውም በያዲያ በተጠንቀቅ ነው። ይመክታል፣ ይመክታል፣ ይመክታል። እንዲህ አድርጎ ይመክታል። እንዲህ አድርጎ ይህን ራስን ትጠብቃለህ። ያም ትመጣ ኮ ይህም ትመጣ ኮዛል ትጠብቅ። እናንተ እሺ፣ እናመሰግናለን። እንግዲህ የዛሬውም ቆይታችን ይህንን ይመስላል። ተሰናበታቸው እንግዲህ ተመልካቾችን፣ የሃኑን ወሬ አሰራጭ ለምን ይችላልላችሁ፣ እናቶቼ ለምን ታቁሱላ፣ ደስም ብሏችሁ እንደሆነ ሁኔታውን እንዲያው ደጋግሜ እንዲደግመውና እንዲንጫወት እንዲ በጣም አርጋችሁ አስተላልፉ። እኛም ደህና አልሁና እናንተም ደህና ሁኑልኝ። አና እናመሰግናለን።